ሰላም ውድና የተከበራችሁ የበጊዜ ዩቲዩብ ተከታዮች በሙሉ እንደምን አላችሁ? እኔ በጣም ስለምን እግዚአብሔር ይመስገን። እንዲሁም ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ፣ ነባሮች ከልብ አመሰግናለሁ። ቪዲዮን ላይክ እያደረጋችሁ አበረታቱኝ። ዛሬም ተከታታይ በሆነው በህይወት ድራማ ወይም ባለማወቅ የባሏን ውሽማ የገንዛ ቤቷ ያስገባችው ሚስት በሚለው ድራማ መጥቻለሁ። ክፍል አርባ ዘጠኝ ክፍል አርባ ስምንትን ለማስታወስ ያክል እንግዲህ ዳዊት ፍቅሩን ስለገለጸላት ህይወት እሽ በቃ እንሞከር ብለዋለች። የሚከምሩትን በአንቺ ምክንያት እህትና ወንድም ተፋከሩ ተናገሪ እያላት ነበረ። ሳሚም የተጨነቀበት ነገር ነበር። ዛሬስ ምን ሆነ የሚሆን የሚለውን አብረን የምናየው ይሆናል። እስከ ቪዲዮ መጨረሻ ድረስ አብራችሁ ይቆዩ። እንግዲህ በዛሬው ክፍል ህይወትና ዳዊት ተቀምጠው እየተሳሳቁ ነበር። ሰሮንም ትመጣና ቦርሳውን ወሮራ ህይወትን ትመታታለች። ዳዊትም ተነስቶ ጉሮሮዋን ያንቃታል። ከአሁን በኋላ ስትመቻት ዝም ብዬ ማየት አልችልም፣ አበዛሹ ምናምን ይላታል። እጅህን ታነሳብኛለን? ትልቅ እኮ ነኝ ትለዋለች ህይወትም ተው ምን እያደረገችው ነው? ብላ ታስለቅቀዋለች። እሷም በስልኩ ትመታታለች። ህይወትም ትሄዳለች። ዳዊትም ቆይ ትንሽ ጊዜ ነው ጠብቄ ይላትና ጥሏ ትሄዳል። ሳሮንም ህይወት እገልሻለሁ፣ በቃ ዳዊት እጁ እንዲያነሳብኝ ያደረግሽ ትላለች። በሌላ በኩል ሰላም፣ ያው እንደተለመደው እንግዲህ ቅጣሏን እየበጠሰች ነው። እችን ነበር እንዴ ለፍ መስተፋቅር ያለኝ አባብዬ እንደውነ ሳሎን ቤት ያለው ልጅ በጣም ቆንጅዬ ነው። ውይ ለካ ፍቅረኛ ያለኝ። ለነገሩ አንድ አያስተማምንም፣ ችት ባረግበትስ ትላለች። አሁን እኔ እና እሱ ብንገባ ቆንጆዬ ልጅ ነበር ምንወልድ። ቆንጅዬ ልጅ መውለድ ደግሞ መከራ ነው። የኔ ቁንጅና መከራ የሚያሳየኝ አንሶ የዛ ቆንጆዬ የሆናት ልጅ እንዲሉ ነው ትላለች። እንደዛ እያለች ሳለ ሂዊን ታያታለች። እንዲ እቺ እኔ ጉድ ህዌ አይደለች ትላለች። ህውም ትጮሃለች በኃይለኛው። እንዴ እቺ ልጅ ምን ዋታን ትላለች። የዛኔ ዳዊት ተመጣን። ህው በቃ ብቻሽን የምትወኝ ከሆነ እኔ ሄድልሻ አለሁ ግን እዚህ አይደለም ይላታን። በቃ ታወኝ ትላለች። እንዴ አሁን እኔ ፍቅረኛ ቢሆን እኮ እዚሁ ነበር ለጉንዳን ትቶኝ የማሄድ ወይ መታደል በቃ በእኔ ምክንያት አንተና ሳሮ እንድትጣሉ አልፈልግም ትላለች እኔ ማን ተጣልቶ ነው ትላለች ሰላም አይ ማንም አይደለም እዚሁ ነው ሳሮ እናት አይደለ እች ሳሮን የምትባል ህይወትን ታያት ብትላት አልተዋት ብላለያ አሳያታለሁ ትላለች ዳዊትም አይ ሰላም አንቺ እዚህ ውስጥ አትግቢ እኛ እንፈተዋለን ይላታል አይ ብላ ስትሄድ እባክህ እችግድ ደግሞ የሆነ ነገር እንዳታረጋት ሄደ ትለዋለች ዳዊትም የሳሮን ጉዳይ እንግዲህ ጉዳይ አይደለም፣ ይላታል። ዳዊትም አሁን እኔ ምንም ማድረግ አልፈልግም፣ ለባስን ሂድና ስለኔና ስለ እኔና ስለ አንቺ እናወራ ይላታል። ሰላምም እንግዲህ እየቀወጠችው የታለቻች ሾካካ እያለች ትመጣለች። ሚኪም ሳሮን ነው ይላታል። ውይይ ውበት ብላ ፊንት ትሰራለች። እሱም መሆን ይዞ ይሮጣል ሰላም ሰላም ይላል። ሳሮንም እንዴ እችብድናት እንዴ ተዋት ባክ እሷ ሰው አይደለችም ትለዋለች። እንዲህ የየሻት ራሷን ስራ የባለፉ ቡቲ እስከሆነ እራሱ አረረሰውን እኔ እንድዞርብኝ አልፈለግም ይላል። ባክህ አንድ ቀን ስዞርበት አርፋለ ትለዋለች። ሰላምም ትነቃለች? አንቺ ሰላም ትላታለች። አንቺን ህይወትን ምን አድርገሻት ነው ብላ በጫማ ጥፊ ትላታለች። ማለት ነው። ውይ አሁን እሷ ብዛሽ ላለች እንዲሁም የዚህ ልጅ መልክ እያንጸባረቀ በአስቸግሬ ኑሮ አላስተረፍሽ ነበር ትላታለች። ከዛም ትወጣለች። እሱም እንዲህ ይላል። ሳሮንም ይሄ ሁሉ የህይወት ስራ ነው ትላለች። እንዲህ ይሄ እኮ የሰለም ስራ ነው ህይወት እኮ እዚህ ውስጥ የለችበትም ይላታል። እሱ አይደለ እዚህ ቤት ያመጣቻት ለነገሩ በጫማ ትጥ አላስተረፈችሽም ይላታል። ቀልድ መሆኑኑ ትለዋለች። ሳሚም ወደ ክላስ ይገባና ዛሬ ደግሞ ምን አድርገሻት ነው ውጭ ላይ የምታለቅስ ይላታል። ገና ምን አይተህ ትለዋለች። ደም እንባን የምታለቅስ። እሱም እባክሽ ህይወት ምንም አላጥፋችም ከቀጣሽ ንንቅጭኝ ይላታል። ያንተ ተራ ይደርሳል በቅርቡ ያው ቶሎ ከሞተች ማለት ነው ትለዋለች። እሱም አሁን እያለብሽ ነው ለቤተሰቦችሽን እውነተውን ለማጋለጥ እገደዳለሁ ይላታል። እሷም ቃል ገብተልኛ እኮ አይ ቃል እኮ ሰዎችን የሚጎዳ ነገር ከሆነ ይፈርሳል። እሺ ስንት ይበቃል? መቶ ሺህ መቶ ሺህ ምንድን ነው? ምን ያህል ገንዘብ እንደምትወድ ሁላችንም እናውቃለን ትለዋለች። እናም የጀመርከውን ቤት ታስጨርስበታለህ? ምን ይላታል። አዎ፣ አንተ ከጀርባዬ እንደምትሄድ እማላውቅ ይመስልህ? ቆይ ምን አድርጌ ነው ይሄን ያህል ትለዋለች? እሱም አንቺ እኮ ነሽ ነገር ሆን የጀመርሽ ይላታል። ቤቱን ከፈለግኸው አርፈ ቁጭ በል ትለዋለች። እሱም እሺ እኔ ሁሉ ነገር ይገባኛል፣ ግን ህይወትን ለምን ይላታል። እሷም ይገባታል፣ አብልቻ ጠጥቻት፣ አይን አይን እያየች አሽታኛለች ትለዋለች። እሱም ሳሮን ክፉ የሆንሽ ነው፣ በቀል ማንንም አይጠቅምም ይላታል። እናንተ ናችሁ እንደዚህ እንደሆነ ያደረጋችሁኝ፣ ትላለች። አይ ውስጥሽ በክፋስ የተሞላ ነው የሆነት፣ ሳይበሽብሽ ታከሚ ይላታል። በቃ ሁሉ ነገር ይቅርብኝ፣ በሰላም እዚህ ነገር መገላገል ይፈልጋለሁ፣ ፍች ይላታል። እሷም እንዲህማ በቀላሉ ተጫውተብኝ አስፈታኝም ትለዋለች። በቃ እየሄድኩ ነው፣ አሳብሽን ከቀየርሽ አዋሪኝ ብሎ ጥፋት ይወጣል። እሷም አልፈታም፣ አይገርምም እንደተጫወትክብኝ ሳልጫወትብ አልፈታም ትላለች። ሚኪም መንገድ ዳር ቁጭ ብሎ ነበር ሮት ትመጣለች። እስካሁን የት ነበር ያስጠበቅሽኝ እኮ ይላታል። ሲደብረኝ ትንሽ እነማየልያቸው ብዬ እጄ፣ ነው እና ደህና ናቸው ደህና ናቸው። አንተስ ምን ታረጋለህ እዚህ? አዎ ቤት ሰላም መጣ ነበር እና አንድ የጫማ ጥፊ አቀመሰች አሳሩን። እንዲ ምን አደርጋት! አይ ያው ህይወትን ላደረግሻት ነገር ምናምን ብላ የጫማ ጦርነት አንስታ ነበረ። እኔንም ቆንጆ እንደሆንኩ ነገረችኝ። አይሰላም አይ ሰላም ደግ አርጋ በቀጥቀጠችልኝ የሳሩ መድኃኒት እኮ እኮናት። እና ሰላም ደግሞ ሁሉንም ወንዶች ነው ቆንጆ ናችሁ ምትል። አይ የኔን ቁንጅና ምነሽ ላለመቀበል ነው ይላታል። እውነቴን እኮ ነው ወንዶችን ሁሎችን ታደንቃለች፣ ሴቶችን ግን ምን ቆንጆ ብትሆን ወይ ጠመማነሽ ወይ ሸወራራነሽ ብላ እንከን ታወጣለች፣ ትለዋለች። እሱም እሺ ይሆነልሽ እና የነ ዳዊትን ነገር እንዴት አደረግሽ ይላታል። እስኪ ትንሽ ልረፍበት ሚኪ ትላለች። እሺ በቃ ወክናድርግ ይላታል። እሺ ከዛ በፊት ግን ምን እንዳመጣሁልሽ እይ ይልና አበባ ይሰጣታል። እዛም ሊስማት ይላል። እሱም አይ ትለዋለች እንደዛ እየተባባሉ ዳዊትና ህይወት ያያቸዋል። እነዚህ ደግሞ እዚህ ምን ይሰራሉ? ይላል ዳዊትም። እያወሩ ነው፣ እየተሳሳቁ ነው ተዋቸው ትለዋለች። ይሄ ነገር ምንም አልጣመኝም፣ እስኪ ታዋቸው ትላለች። ዳዊትም እሺ፣ አሁን አንቺ ደህና ነሽ? ይላታል። ደህና ነኝ፣ በቃ ቤት ሰሞኑን ሳሮንንም አየጋ ይዣት እሄዳለሁ ይላታል። አይ ጥሩ ትላለች። እዚህ የምሰሩትን ይስራለኝ ያልቃል ይላል። ህይወትም ኬችን እያጸደሽ በነበረበት ሳሚ ይመጣና፣ ምን ነው ሰሞኑን አንችና ዳዊት በፍቅር ክንድፍ ብለሻል? ይላታል። አዎ፣ ይመለከታ ትለዋለች። አይ የሳሮንን ስቃይ ግን አትይውም ይላታል። ከአንተ እንኳን ደስ ያለሽ የሚል መልእክት አልጠበኩም ትለዋለች። ደግሞ ሳሮን እንደዚህ መሆን ምክንያታዊ ነው፣ እሱም እንደዚህ መሰቃየቱን ወድሸዋን ማለት ነው ይላታል። ስቃይ በፍቅር ውስጥ ሲሆን ነው ደስ የሚል ትለዋለች። ግን ህይወት እኔ አንቺን መልሼ ራሴ ማድረግ እንደማልችል አውቀዋለሁ። ዳዊት ጥሩ ሰው ነው፣ አንቺ ግን ሲል በቃ በቃ አንተ እኔን እየመምከር ሞራልም የለህም። ልጅን እንኳን ፈልገ ያለ መጣ ላይ ልፍስፍስ ሰው ነህ ትለዋለች። እሱም ይሄዳል። ህይወትም ደፋ እሱ ጥሩ ሰው የሆነ ይመስል ሌሎች ሊመክር ይሞክሩ እንዴ ትላለች። በሌላ በኩል ሩት ሚኬና ሳሮን ሳሩን ተቀምጠው ነበረ። ዳዊትም የሚገባን ሳሩን ተነስታ ትሄዳለች። ሩትም እንዲ ወንድሜ አንተና ሳሮን ተኮራርኋቸው እንዴ ትለዋለች። የሳሩን ነገር ምንም ሊገባኝ አልቻለም ይላል። እንደዚ ሲል ሚኬም አይ የቤተሰብ ወሬ ነው መሰል ልሄድ ሲል አንተም እኮ የቤተሰቡ አባል ነህ ይለዋል። ሩትም መሽ ምን ተፈጠረ ዛሬ? የህይወት ጉዳይ ነው ትላለች። አዎ ከህይወት ሌላ ምን አለ እዚሽ ልጅ ላይ ምን እንዳየች አላቅም ይላል አንተ እኮ ድሮም አልታየህም እንጂ እኔ ብዬሽ ነበረ ትለዋለች ሳይሆን ቆይ ጥሩ አልነበረች እንዲ ሳሮነ ምኗት ነው የተቀየረች ይላል ሚኪም አላቅም ምን እንደሆናት አላቅም ይላል ሩትም በቃ ወንድሜ አንተ ነህ ያልታየህ ህይወት ተዚህ ቤት ትውጣ ትላለች እሱም አዎ አስቤበታለሁ ይላል ሚኪም፣ ሳሮን በጣም ክፉ ሰው ሆናለች ይላል። ዳዊትም ሁሉ ሰው ታይቶታል፣ አንተ ራሱ ትናት መጥተህ የሳሮን ክፉነት ታይተሃል። ቆይን የምኑኝ ያልታይ ያልታየ ይላል። ሩትም ማጣራት አለብን፣ ቢሮ ውስጥም ያለውን ነገር እናጣራ፣ ሳሮን ክፉ ሰው እየሆነች ትለዋለች። በቃ እኔማ ህይወትን ሶስታችን ሆነን ወደ ማየጋን ሄዳለን። ነገሮችን አመቻቸብ ያለው ማለት እኔም ትላለች ሩት። አዎ አንቺም፣ አይ ትላ፣ አንቺ ራሱ እንደ ሳሮን እየሆንሽ ነው ይላታል። እኔም ከሳሮን ጋር ተወዳድረኛል ትለዋለች። ዳዊትም ሳሮንን ተከታተልኳት የስራ ባልደረቦቿንም ጠይቄ ነበረ፣ ግን ምንም የለም ሲሉ ተውኩት ይላል። አይ ተከታተላት እህታችን የሆነ ጉድ ውስጥ ሳትገባ እዚህ ጉድ ውስጥ ማውጣት አለበት አንተን ደግሞ ታምናለች አጠረጠረህም ትለዋለች ቆይ ደግሞ አንተና ህይወት ለምን ለትንሽ ጊዜ አታቆሙ ትላለች ይሄ ነው መፍትሄሽ ይላታል ሚኪም አዎ ለምን ለትንሽ ጊዜ አታቆሙ ምክንያቱም ሳሮን አንተ ላይ በተናደደች ቁጥር ከህይወት ላይ ነው ቁጫኛውን ነው የምትወጣባት ይላል እስቲ ህይወትን ለማክራት የላንዳዊትም ህይወትም በተቀመጠችበት ሮት መጣና የወንድሜን ፍቅር ጥያቄ እንደተቀበለሽው ሰማሁ ትላለ። በዚህ ጉዳይ አንቺም ደስተኛ አይደለሽም። ግን ቆይ ለምን ትላታለች። በቃ አትሆኑም እኔ ብመክርሽ እምቢ ብለሻል። ትላታለች ለምን አልሆኑም እጎደዋሉ ብለሽ አስበሽ ነው ትላታለች። አይ አይደለም። ግን ሌላ ምክንያት አለ ትላለ። እሺ ምክንያቱን ንገርኛ ትላለች በቅርቡ ይገባሻል ግን ልነግርሽ አልችልም ትላታለች። እሷም እኔ ዳዊትን ማሳዘን አልፈልግም ትላታለች። ቆይሽ ሳሩን ከሱ ጋር ፍቅር እንደጀመርሽ ካወቀች በቃ አተውሽም ትላታለች። ለምን ሳሩን ኮድሮ ማትወደኝ ትላለች። እሺ ከሳሚ ጋር ልጅ ወለሽ፣ አሁን ደሞ ከወንድሞ ጋር ፍቅር ስጀምሪ ዝምትል ይመስልሻል? ትላታለች የሳሚ አጋጣሚ ነው። አጋጣሚዎችን ደግሞ ማስቆም አንችልም። ደግሞ ፍቅር ስፈልግ የምገባበት ሳልፈልግ የምትሆው ነገር አይደለም። ስለኔ ያታስቢ፣ ዳዊትን ደግሞ እንደማልጎዶ ቃል ገባልሽ ትላታለች አላውቅም። አሁን ስማ በጤ ነው ትላለች። ሮትም ዳዊትም ህይወት ምን ታሪክ ያልሽ ሲኔላታ ሮት አብረ እንድንሆን አንፈልግም ትላለች የሆነ ምክንያት አለ ግን ልነግረኝ ፈቃደኛ አይደለችም። ከኔ ጋርም እንደዚህ ናት። ለማንኛውም የሆነ ቦታ ደርሽ ምጣ፣ ስመለስ አብራ እንወጣለን ይላታል። እሱም እሽ ትለዋለች። ሰላምም አይኗን ጨፍና እንግዲህ እየተለማመደች ነበር። በሻሻር ስራ ሩትም ትመጣና አንቺ ሰላም ትላታለች። ሴት ነሽ እንዴ ትልና አይኗን ትገልጧለች። ቆይ ልም ነው አይንሽን ጨፍነሽ የምትለማመጂ? አይ ትናንትና ሳሮንን ልማታ ስመጣው እናንተ ቤት ያሸበለው ትላለች። ማለት ሚኪን ነው ትላታለች። አዎ ሚኪን ሚኪ ስሞች ለነገሩ ክፍሌ ናቸው። እና ሚኪ እኮ ቆንጆ አይደለም ትላታለች። ወይኔ አንቺ ሲጀመር በሱ ሸወራራሪ ይነሽ አይተሽ ሆኖ እንደምታቂ እሽ። ለማንኛውም ለምን ነው አይነሽን አስራሽ ምትል ለማመች እና ትናንትና ልመታት ሳሮነን ስመጣ ለምን ነው ያው በህይወት ጉዳይ ነው ትላታለች። አዎ በህይወት ጉዳይ ነው እንዴ? ለዛ ነው እንዴ? እና ለማንኛውም ገላጋይ ሳይኖር ሂደሽ ቀጥቅጫት፣ እኔም አግዝሽ ነበር ግን እስር አለብኝ ትላታለች። እንዴ ቆይ ምን አርጋሽ ነው ናርሄ? ነገር ፍቅረኛሽን ቀመችሽ እንዴ? ጓደኛ ለጓደኛ ነበር ደሞን ትለሁት ትላለች። አይ ብላ ጥላት ትሄዳለች። ከዛም የሚገኝ መጣና ሰላም ሰላም ይላታል። እሷም አይኗን ስገልጥ እሱ ነው ፌንት ትሰራለች። ፕሮግራሙ በዚህ ይቆረጣል። ቀጣይስ ምን ይሆን የሚለውን አብረን ምን ያሆናል። አመሰግናለሁ።